እህቶቻችን ደርሰው ምንም እንከን ሳይኖራቸው ውብ ሆነው ተክለሰውነታቸውም ሆነ መልካቸው ውብ ሆኖ እያለ ግን የማያገቡበት ሁኔታ አለ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድ የኢትዮ የመኒ የባህል ሕክምና ማዕከል ፕሮግራም ተከታታዮች፣ ዛሬ የማቀርብላችሁ ምንድን ነው ትዳርና ሲህርም ምን አይነት እንትን እንዳላቸው ያለውን ነገር ነው ማነሳላችሁ። ብዙ ጊዜ ምንድነው ኮምፕሌኖች ይቀርባሉ፣ ከብዙ እህቶቻችን ይመጣል። ምንድን ነው ያ ነገር? ብዙ ጊዜ ተጠቂዎችም ደግሞ እነሱ ስለሆኑ ነው ሴቶች ላይ ያው ፎከስ አድርጌ ወይንም ደግሞ ትኩረት አድርጌ ለመግለጽ የፈለግኩት ማለት ነው። እህቶቻችን ደርሰው ምንም እንከን ሳይኖራቸው ውብ ሆነው ተክለሰውነታቸውም ሆነ መልካቸው ውብ ሆኖ እያለ ግን የማያገቡበት ሁኔታ አለ። ጠያቂ ጠፍቶ አይደለም፣ ጠያቂ ይመጣል። ግን ጠያቂው ይጠይቃል፣ ይመጣል። ከዛ በኋላ ምክንያቱ በማይታወቅ መንገድ የመሸሽ ባህሪ ያመጣል፣ ወይንም ደግሞ ያ ፕሮግራም ፌል ሲያደርግባቸው እናያለን ማለት ነው። ይሄ የሚሆነው ምንድን ነው ፕራይመሪሊ እንግዲህ ሰው ሲኖር ሀሲዶች አይጠፉትም፣ ወይንም ደግሞ ምቀኛዎች አይጠፉትም። ያ ደግሞ ምቀኛ የሚመጣው ደግሞ ከሩቅ አይደለም። ያንን አካል ወይንም ደግሞ ያችን ሴት የሚያውቃት ሰው ነው መጥፎ ስራ ላይ የሚሰማራው ማለት ነው። በህይወታ ሰክሰስፉል እንዳትሆን ነው የሚያደርገው። የሴቶች ትልቁ ሰክሰስ ምንድነው? ትዳር ነው ሌላ ነገር አይደለም። ስለዚህ ያንን ስናይ ምንድነው የሚያደርጓቸው? እንዳትደሰት፣ እንዳታገባ፣ እንዳትወልድ፣ ብታገባም እራሱ ቆይታ እንዳይኖራቸው በተለያየ መንገድ እንዲህ ባህሪያቸው ገረጭራጫ እንዲሆን ምንድነው፣ መናደድ፣ መበሳጨት ደስተኛ አለመሆን በያዙት ነገር አለመርካት እንዲሁም ደግሞ የተናገሩት ነገር ሰው ዘንድ ተቀባይነት አለመኖር እንዲሁም ደግሞ ምንድነው እነሱ የያዙት ነገር በቃ ምንም ፕሮፊቴብል እንዳይሆን ትርፋማ እንዳይሆን ንግድ ላይ የሚሰማሩ ሊኖሩ ይችላሉ በንግድ ላይ በሚሄዱበት ጊዜ ፌል ያደርግባቸዋል ሌሎች አብረው ተመሳሳይ ስራ የጀመሩ ሰዎች እንደውም በምናይበት ጊዜ ኤፌክቲቭ ሆኖ ይሄዳሉ እነሱ የግብአት እጥረት ኑሯቸውም አይደለም፣ ወይንም ደግሞ የውበት እጥረት ኑሮባቸውም አይደለም። ይሄ ነገር የሚከሰተው ብዙ ጊዜ የሚከሰተው ማለት ነው ምንድነው ፐርፐዝሊ ፐርፐዝሊ፣ በቃ በምቀኝነት አማካኝነት ማለት ነው፣ በቃ በቅናት አማካኝነት ማለት ነው። ለምን እኔ ቁጭ ብዬ ለምን እከሌ ታገባለች አይነት ነገር ማለት ነው። አንድ ይሄ ነው፣ ከሲኽር ጋር ነው የሚገናኘው። ይሄ ምንድነው ታዕጢል ዘዋጅ ይባላል። በቃ ዘዋጁን ወይንም ደግሞ ጋብቻውን ባጢል ማድረግ ውድቅ ማድረግ ማለት ነው። ያን ውድቅ የሚያደርጉት በምን አማካኝነት ነው? በድግምት አማካኝነት፣ በመተት አማካኝነት ማለት ነው። እህቶቻችን ብዙ ጊዜ አይረዱትምም አይገባቸውምም። መጨረሻ ፋይናል ላይ ነው እያወቁት የሚሄዱት። መቼ ነው እያወቁት የሚሄዱት? ብዙ ሰው መጥቶ ጠይቆ ሲመለሱ፣ ወይንም ደግሞ እድሜያቸው ሲገፋ፣ መውለጃ ሰዓት ወይንም ደግሞ የሚያገቡበት ሰዓት እያለፈ ደግሞ ውበት ረጋፊ ነው። ውበት ባለበት የሚቆይ አይደለም። ያ ውበት እየጠፋ በሚሄድበት ጊዜ ምን ሆኜ ነው የሚል ነገር ጭንቅላታቸው ላይ የሚያቃጭልባቸው ወይንም ጭንቅላታቸው ላይ እንደ ደውል በመደወል ያንን ነገር ካሉበት ነገር እየነቁ መፍትሄ ወደሚገኝበት ቦታ ላይ የሚሮጡት ፋይናሊ ነው፣ ወደ መጨረሻ አካባቢ ነው። ይሄ ደግሞ ጥቅም የለውም። በመጀመሪያው አካባቢ ነገሮች ይመጣሉ። እድሎች ደግሞ ሁልጊዜ መጠው በራንኳኩም፣ እድል አንድ ጊዜ ነው የሚመጣው ሌላ ዕድሎች ናቸው መጠው፣ ሌላ ዕድሎች ናቸው በርን የሚያንኳኩት እንጂ የመጀመሪያ ዕድል የመጀመሪያ ነው። ስለዚህ ምንድነው? ይሄ በሚሆንበት ጊዜ ሴቶች የተለያየ ባህሪ ያመጣሉ። ይሄ በሚሆንበት ጊዜ ማለት ነው። ምንድን ነው? ምን አይነት ባህሪ ያመጣሉ? መናደድ አለ፣ መበሳጨት አለ፣ ብቸኝነት መፈለግ አለ፣ እንዲሁም ደግሞ ደስተኛ አለመሆን። ወንድ እንዲጠይቃቸው አይፈልጉም። ወንድ ጋር መጠጋት አይፈልጉም። ስለ ትዳር ሲነሳ ደስተኛ አያደርጋቸውም። ቤተሰብ አሁን ስለ ትዳር በሚያነሳበት ጊዜ እነሱ ያንን ክፍል ለቀው ወደ ሌላ ክፍል ቢሄዱ ደስተኛ ናቸው። ያንን ነገር ባይሰሙ ደስተኛ ናቸው። ይሄ የሚሆነው? አንዱም በዚህ በሲህር አማካኝነት ነው የሚከሰተው። ሌላው የሚከሰተው ምንድ ነው ቀሪኑን ሚነልጅን ነው። ምናልባት በሌላ ፕሮግራም ላይ ላነሳው እችላለሁ። ትዳርና ሲህር ብቻ ነው ዛሬ አንስቼ ለመናገር የፈለግኩት። ይሄም የሚሆነው ደግሞ ምንድነው ሲህሩ የሚሰራባቸው ደግሞ በተለያየ መንገድ ነው። ወዛቸው የነካውን ልብስ ወስደው ሊሰሩባቸው ይችላሉ። እንዲሁም ደግሞ ጸጉራቸውን የጸጉራቸውን ወይም የሰውነታቸውን አካል በመውሰድ ማለት ፋናውን ወይም አተሩን በመውሰድ ይሰሩባቸዋል። ሌላው ደግሞ በስልክም ሊሰሩባቸው ይችላሉ። ሲሕር ልሐዋቲፍ ይባላል። በስልክ አማካኝነት የሚሰራው የሲሕር ዘር ሲሕር ልሐዋቲፍ ይባላል። ሌላ ደግሞ ከእንትን ጋር ተያይዞ ሊሰሩባቸው ይችላል። ሱራቸውን ወይም ፎቷቸውን በመውሰድ በእነሱ ላይ እንትን ሊሉ ይችላሉ። በተለያየ አይነት መንገድ ነው ሊመጡባቸው የሚችሉት ማለት ነው። ግን ዛሬ እኛ አናውቀውም። ፖስት ይደረጋል፣ ልጆችን በፌስቡክ በምናምን ማህበራዊ ሚዲያ ይለቀቃል። ምን ይላል? ከዛ በኋላ ሲታመሙ ነው የሚታወቀው ያ ነገር ማለት ነው። ስለዚህ ይሄ ነገር እንዳይከሰት ራሳቸውን ጥንቃቄ ሊያደርጉ ግድ ይላሉ። እነዚህ ምልክቶች ካሉ ቅድም የገለጽኳቸው ምልክቶች ካሉ ወደ ተፈለገው ወይንም ደግሞ ትክክለኛ ሸርዒ የሆነ ሸሪአን መሰረት ያደረገ ሕክምና ወደሚሰጥበት ቦታ ላይ ቢሄዱ መልካም ነው እላለሁ። ለምን ነገሮች በጣም በስለው በጣም በቆዩ ሰዓት ሌላ ነገሮችን እያመጡ ይሄዳሉ። መገለል ያመጣሉ። ከቤተሰብም ይገለላሉ፣ ከህብረተሰቡም ይገለላሉ። አምልኮታዊ ተግባሮችንም እራሱ መፈጸም አይችሉም፣ ያስጠላቸዋል። ስለዚህ ኢባዳም ያስጠላቸዋል፣ ሰላትም ያስጠላቸዋል፣ ዚክሩም ያስጠላቸዋል። የተለያዩ ነገሮች ያስጠሏቸዋል። መልካም ነገሮች ሁሉ እነሱ ዘንድ መጥፎ ሆኖ ይታያቸዋል። ስለዚህ ሆድ ይብሳቸዋል። አልቅሽ አልቅሽ ማለት ስሜት ይመጣል። የወገብ ህመም፣ ራስ ምታት ህመም፣ ጆሮ መጮህ፣ አይን ብዥ ማለት፣ ጸጉር መነቃቀል፣ መሀል አናት ማቃጠል፣ ጭንቅላታቸውን ሲነኩት ቁስለት ስሜት መሰማት፣ ሆድ የመንፋት ሁኔታ፣ ማህፀን ላይ የተለያዩ ህመም ስሜቶች መምጣት ይመጣል። ነጭ ፈሳሽ መብዛትም ሁኔታዎች ሊስተዋሉ ይችላሉ። እነዚህ እነዚህ ነገሮች ቲፒካል የዛ ምልክቶች ናቸው። እንቅልፍ እምቢ ሊላቸው ይችላሉ። አስደንጋጭና አስፈሪ ህልሞችን ሊያዩ ይችላሉ። ጠዋት ለሰው ላውራ ቢሉ የማይጨበጥ ነገር ሊሆን ይችላል። የመረጋጋት ስሜት የለም፣ የፍርሃት ስሜት አለ፣ የመጠራጠር ስሜት አለ። እነዚህ ነገሮች ከተከሰቱባቸው አቅራቢያቸው ያሉ ትክክለኛ የህክምና ማዕከሎች ቢሄዱ የተሻለ ነው ብዬ ነው የማስበው፣ ማለት ነው። እነዚህ ችግሮች ካሉ ኦፕሽናል ያው እንደ አማራጭ ኢትዮ የመን የባህል ህክምናን ማዕከል መሰረት አድርጋችሁ መምጣት ከፈለጋችሁ ማማከርም ከፈለጋችሁ መጣችሁም ደግሞ ህክምናውን ማግኘት ከፈለጋችሁ ያው አድራሻችን አዲስ አበባ ዓለም ባንክ ሜዳ መስጅዱ ጋር ነው የምንገኘው። ስልክ ቁጥራችንም 091136593 እንዲሁም 0982177786 ወይም 87 ላይ ብትደውሉ ወይም በአካል ብትመጡ ልታገኙን ትችላላችሁ።